ገበያውን ማረጋጋት የሚያስችል በቂ ምርት እያቀረቡ መሆኑን በባህር ዳር ከተማ ያነጋገርናቸው የዘይት የፓስታና የማካሮኒ ፋብሪካ ስራ አስኪያጅ ገለጹ አሁን ላይ የግባት ችግር እንደሌለባቸውና ምርታማነታቸውን አጠናክረው እንደሚቀጥሉ አስታውቀዋል ማማነሽ ገኔ በዝርዝር ትነግረናለች አሁን ላይ የዋጋ ግሽበት ህብረተሰቡን በከፍተኛ ሁኔታ እየፈተነ ይገኛል። በተለይ ደግሞ ዘይትና ሌሎች መሰረታዊ የፍጆታ ምርቶች ላይ በየጊዜው የዋጋ ጭማሪ ሲደረግ ይስተዋላል። በአብዛኛው በእነዚህ ምርቶች ላይ የሚደረገው የዋጋ ጭማሪም ምክንያታዊ ያለመሆኑን የክልሉ ንግድና ገበያ ልማት ቢሮ ይገልጻል። በምርቶች ላይም የአቅርቦት ችግር አለመኖሩን በተደጋጋሚ የሚነሳ ጉዳይ ነው። በባሕር ዳር ከተማ በአባይ የምግብ ዘይትና በዩኒክ የማኮረኒ የፓስታና የዱቄት ፋብሪካ ላይ ያደረግነው ቅኝት የሚያመላክተውም ፋብሪካዎቹ ሰዎች በበቂ ሁኔታ እያመረቱ መሆኑን ነው አምሳ ሺ ሊትር ዘይት ፓክድ ማድረግ ይችላል ማለት ነው ባለ ሀያ ባለ አምስት ባለ ሶስት ና ባለ አንድ ሊትር እያመረትነ ነው ያለ ፓስታ አቅሙ በቀን አራት መቶ ኩንታል ያመርታል ማካሮኒ 360 ኩንታል ያመርታል በወቅታዊ ሁኔታው ምክንያት ተቀዛቅዞ የቆየው የምርት ተግባር አሁን ላይ በጥሩ ሁኔታ እየተከናወነ መሆኑንእና በበቂ መጠን የግብዓት አቅርቦት እንዳላቸውም የፋብሪካ ስራ አስኪያጆች አንስተዋል ግባት ብዙም ችግር የለብንም። ግባት ያው ስንዴ ነው አብዛኛው የምንጠቀመው የራሳችን ላይኖች አሉ። ዱቄት ዱቄት ራሳችን እናዘጋጃለን። ስንዴ ነው የምንገዛው። የተወሰኑ ኤንዛይሞች አሉ፣ እሱም ማግኘት ይቻላል አገር ውስጥ። ብዙም ችግር የለብንም። ግባት ያን ያህል ችግር የለም። ምናልባት ወቅታዊ ነገር ሲፈጠር አቅርቦት ላይ መንገድ ላይ ካልተያዘብን በስተቀር። የአቅርቦት ችግር ብዙም ግባት ችግር የለብንም ራሳችን ስለምናዘጋጀው አብዛኛው። በከፍተኛ ሁኔታ እያደገ የመጣውን የዋጋ ግሽፈት ግምት ውስጥ በማስገባት ገበያውን ለማረጋጋት ጥረት እየተደረገ ነውም ብለዋል። የስንዴ አንዳንድ ጉዳዮች የመጨመር ነገር ያሳያሉ። እኛ ግን ደንበኛ መጀመሪያ መያዝ አለብን፣ ደንበኛ ይቀድማል በሚል ያን ያህል ዋጋ፣ ፌር የሆነ ዋጋ ነው። አስተያየትም እየተሰጠነ ነው ያለ። ያን ያህል የተጋነነ ዋጋ እያቀረብን አይደለንም። በቆየው ገበያ ነው እየሸጥን ያለ ነው እስካሁን ድረስ በተሻለ ዋጋ ጥራት ያለው ምርት በማቅረብ ገበያው እንዲረጋጋና ደንበኞቻችን ትንሽ በዋጋው ንረት ላይ የነበረውን ሮሮና ፈተና እንዲቋቋሙ ያደረግንበት እድልም ነበረ። ወቅታዊ ችግሩ በግባት አቅርቦቱ ላይ አልፎ አልፎ ችግር የሚፈጥርበት አጋጣሚ ቢኖርም ችግሩን ተቋቁሞ ለመስራት ጥረት እየተደረገ ስለመሆኑም ተነስቷል።